እንዴት ናችሁ? በያላችሁ በሰላማችሁ ህዝት ይበልልኝ። የእኔ ሀገሬ ልጆች እንዴት ናችሁ? የእውነት በጣም ተናፍቃችኋል። አይገርምላችሁም? በጣም በጣም ነው የናፈቃችሁኝና ድምፅ በድምፅ ቪዲዮ ሰራሁኝ። የሚገርማችሁ ከዛ በድምፅ ሰርቼ ልክ ድምፁን ሳዳምጠው ከስ አጠገቤ ለካ ስልክ ነበረ እና የስልኩ የሆነ ደግሞ አጠገቤ ስለነበረ ስልኩ የስልኩ ቀጥታ ድምፅ ወደዚህ ገብቷል። እና ድጋሚ ደግሞ ያላችሁ የመጣላችሁን ሀሳብ ወይ ጽፋችሁ አይደል የምትመጡት እና። የተናገራችሁት እንዴት ነው? ቪዮሲ አድርጋችሁ ለሰው መልዕክት ልካችሁ እንኳን ሶስት ደቂቃ አራት ደቂቃ በተከታታይ ወሪያችሁ እራሱ አላልቅ ብሏችሁ አውርታችሁ አውርታችሁ አውርታችሁ ልክ ልትልኩት ስትሉ እንትን ይልባችኋል አይደለ? አንዳንዴ ሳትልኩት ትቀራላችሁ። የስልክ ተደውሎ ይቋረጥባችኋል። ከዛ በኋላ ድጋሚ ለዛ ሰው ድምፅ ልላክለት ብላችሁ ስታስቡ ያወራችሁት ነገር አይመጣላችሁም። እና አሁንም እኔ እንደዛ ነው የሆንኩት። የሚገርማችሁ ቁጭ ብዬ እስቲ ዛሬ እንኳን ትናንትም ዩትዩብ ልሰራ አስቤ ሳልሰራ ቀረሁኝ፣ ደካከመኝ እና ከዛ ዛሬም ደግሞ እንዲህ ዛሬም ደግሞ ሰአቱ ሄደ፣ ደካክሞኝ ዩትዩብ ሳልሰራ እንደውም እኔ ውጭ ላይ ነው ቪዲዮ ቀርጻለሁ ብዬ ያሰብኩትና አየሩ ትንሽ ደና ስለሆነና ውጭ ላይ ደስ ስለሚል ውጭ ላይ ቁጭ ብዬ ብርሃኑ በጣም ደስ ይል ነበር እና ቀርጻለሁ ብዬ አስቤ ሰዓቱ ሳላስበው ሄደ። ሳላስበው ሰዓቱ ስለሄደ በቃ ማታ ሲሆን ደግሞ ያው በመብራት ቁጭ ብዬ ቤት ውስጥ ለእናንተ እንትን እያልኩኝ እያለ ቪዲዮ እያወራሁኝ እያለ ልክ አውርቼ ጨርሼ ቪዲዮውን ማቀናበሪያ ላይ አድርጌ ስሰማው ድምፁ በጣም የእኔም ድምፅ ይሰማል በርግጥ ግን፣ ከአጠገቤ ያለው የተከፈተው ስልክ ድምጽ በጣም ስለሚረብሽ ኦዲዮ ለማድረግ ተገደድኩ ማለት ነው። እና እኔ በከዩቲዩብ ከሁለት ወር ከምናምን ጠፍች ያለው አንደኛ በጾሙ ሰበብ ነው፣ ሁለተኛ ደግሞ ፖፖ ላይ ከገባው በኋላ ፖፖ በጣም ሊለቀኝ አልቻለም። ምክንያቱም ቀኑ ሙሉ የምትሰበስቡት ፋይርወርክ የሚባል ሳንቲም አለች። ኮይን ማለት ነው። ያቺን ኮይን ለማግኘት ቪፒኤን ያስፈልጋል። ቪፒኤኑን ደግሞ በስንት ብር እንገዛለን? በዘጠና አምስት ኮይን እንገዛለን። ያን ዘጠና አምስት ኮይን እኔ ከዛው ነው ያገኘሁት። እዛው ጋር በቀን ታክስ ነበረኝና በሰዓቱ ያንን ታክስ አጠራቅሜ ፖይንቱን አወጣሁትና ወደ ኮይን ቀይሬው ከዛ ዘጠና አምስቱን ቪፒኤን እንገዛሁልበትና ያ ፋይርወርክ ልክ እናንተ ባላችሁበት ማስታወቂያ ይመጣላችኋል። ከሊቤት ፋይር ወርክ ተለቋል ኑና በአምስት ማነው በስልሳ ሰከንድ ውስጥ ውሰዱ ብሎ ሲል ቶሎ ብላችሁ ያንን ማስታወቂያ ነካ አድርጋችሁት፣ ቀጥታ ወደ ቤቱ ይወስዳችኋል። ልክ እንዴት ነው ቲክቶክ ላይ ኮይን የተለቀቀ የትሬጀር ቦክስ የተቀመጠበት ቦክስ ስትመጣ ቦክሷን ነክታችሁ ስትሄዱ ቀጥታ ወደዛ አይደለም የሚያስገባችሁ እንደዛ ማለት ነው። ከዛኔም ያንን ስለምሰበስብ ያንን እሰበስባለሁ። ምክንያቱም በአሁኑ ሰዓት ፖፕ አፕ ላይ እናግባለኝ እኔ ኮሚሽን ይታሰብልኛል ብላችሁ ሰዎች ስትናገሩ ለእናንተ ጥቅም የምታገኙ ኦቨር ጥቅም የምታገኙ ስለሚመስላቸው ሰዎች አይቀበሏችሁም። ሁለተኛ ነገር ደግሞ ያው ስድስት ስልሳ ስድስትም ስለተባለ በዛ ምክንያት ሰዎች አይቀበሉም። ስለዚህ ሰዎች አምነው ሊሰሩ እስኪመጡ ድረስ እና እኔ አሁን በእኔ ኤጀንት ስር እስኪሆኑ ድረስ ያለኝ አማራጭ የቀን ታክሲ መስራት፣ ከዛ ኮይኔን ደግሞ በፋይር ወርክ ሰበብ መሰብሰብ ነው መሰብሰብ ነው እስካሁን ያወጣሁት ምንም አልጠቀመኝም። የሚጠቅመኝ ኤጀንት ሆኜ በስሬ ሰዎች ሳስገባ ነው። በስሬ ሰዎች ካላስገባው ደግሞ የቀን ታክሷ መታ ምንም አትጠቅም። ትቆይታዋ ብዙ ታለፋለች እሷን ለመሰብሰብ። ስለዚህ በቀን 3ሺም 4ሺም በዚህ በፋይርወርክ ስለማገኝ እሱን ስል ከማህበራዊ ኑሮ ከስልክ ጓደኞቼ ከሁሉም ከሁሉም ነው የራኩት። አሁን ግን ለመቀነስ አስብ ያለው ማለት ሙሉ ለሙሉ ከዛ አፕሊኬሽን ባልቆምም ግን ከበዚህም በትክክል እንደ ዩትዩ እንደ በፊቱ አክቲቭ ሆኜ ለመስራት ተመልሽ መጥቼ ያለው እንግዲህ በተለያዩ ሀሳቦች መጥቼ እንደ አዲስ ነው እንግዲህ አሁን የተመለስኩት እና በተለያዩ ሀሳቦች ለመምጣት የእናንተ ማበረታታት ስለሚያስፈልገኝ እናንተ ደግሞ እንደምታበረታቱኝ ተስፋ አደርጋል። ሽጉብን ተጫወተው፣ እዚህ ጋር ሰላሳ ሚሊዮን ያሸንፉ ይመጣሉ ማስታወቂያ። ያ ሲመጣ ሁሉም ቆይ ብሎ ይሄዳል፣ ይወሰወሳል እንደዛ ሆኖ ነው እና ለማንኛውም አሁን ቀስ ቀስ እያልኩኝ አይነት ላይ ከተገለጠልኝ ወደ ዩትዩብ እመጣለሁ ማለት ነው እና ለማንኛውም አመሰግናለሁ።